ይሄ እኔ የምገኝበት ስፍራ ጅቡቲ ውስጥ ነው። በጅቡቲ ውስጥ ይሄ ያለሁበት ስፍራ ደግሞ አራት ሄክታር መሬት ነው። ይህ አራት ሄክታር መሬት ለኢትዮጵያ ኮሚኒቲ ወይም ደግሞ ለኢትዮጵያ ኤምባሲ የተሰጠ የትምህርት ቤት መሰረተ ልማት የሚገነባበት ስፍራ ነው። በጅቡቲ የሚገኙ የኢትዮጵያ ማህበረሰቦች የትምህርት መሰረተ ልማት ያስፈልጋቸዋል። በተለይም የሀገራቸውን ቋንቋ፣ ባህል፣ እሴትና ትውፊት ይዘው የሚያርጉ ልጆችን ከማሳደግ አንጻር ይህ ቦታ ላይ የሚገነባው ትምህርት ቤት ወሳኝነት ያለው፣ ጠቀሜታውም የሀገራቱን የሁለትዮሽ ግንኙነት ለማሳደግ ጭምር ከፍተኛ አዎንታዊ አበርክቶ የሚኖረው ነው። ታዲያ ይህ ወሳኝና በጅቡቲ ለሚኖሩ የኢትዮጵያ ማህበረሰቦች አስፈላጊ የሆነው የትምህርት ቤት መሰረተ ልማት ጥያቄ የበርካታ ዓመታት ጥያቄ እንደነበር በጅቡቲ የኢትዮጵያ ማህበረሰቦች እንዲህ ያስታውሳሉ። ይህ የትምህርት ቤት ጉዳይ ለዘመናት ጥያቄ ሲቀርብና ረጅም ዘመናት ጥያቄው ሲመጣ ሲንከባለል የቆየ ነው። ዛሬ ግን አንደኛ የመሬቱ ምላሽ በአገሪቱ ክቡር ፕሬዚዳንት እንዲሁም ደግሞ በህዝቡ መልካም ፈቃድ መሬት አግኝተን፣ ምንም አይነት ግንባታ አልተገነባም ነበር። ሀብት የማሰባሰብ ስራ ውስጥ እኔም የህዝብ ግንኙነት ኃላፊ ነበርኩኝ። ከኤምባሲ ጋር በመሆን ትልቅ ስራ ስንሰራ ቆይተናል። ይሄ በጣም ትልቅ ነገር ነው። ስለዚህ አውርተን አውርተን አንጨርሰውም። ይሄ ማለት እዚህ ጅቡቲ ውስጥ ተማሪዎች ኢትዮጵያኖች የሀገሬው ሰው ራሱ የሚፈልገው ነገር ነው፣ ይሄ ነገር ምክንያቱም እዚህ የተወሰነ ነው ትምህርት ቤቱ፣ ከዛ በላይ መቀጠል አይችሉም። አሁን በቅርብ ጊዜ እንኳን ያቆሙ ልጆች አሉ፣ በቃ ተብሎ። ይሄ ግን መፈጠሩ ለእኛ ለኢትዮጵያኖች ብቻ ሳይሆን ለጅቡቲ፣ ለትውልዱ ለራሱ እጅግ ጠቃሚ ነገር ነው። እዚህ ጋ የሚኖረው የኢትዮጵያ ደግሞ ደሞ ከሁለት መቶ ሺህ በላይ ነዋሪ ያለው ተብሎ ስለሚገመት ያው የትምህርት በዚህ ዘመን ያልተማረ ትውልድ ምንም አይደለም፣ ምንም ማድረግ አይችልም። እና እዚህ ትምህርት ደግሞ ወሳኝ ነው። ይሄ ትምህርት ትምህርት ቤት ብቻ አይደለም፣ ይሄ ትውልድም ይታነጽበት ለነገ ኢትዮጵያ ተስፋ ለሁለቱም ሀገራት ግንኙነት ደግሞ የላቀ ወደ ከፍ የሚያደርግ ስለሆነ ይሄ ከትምህርት ቤት በላይ ትርጉም አለው። አሁን ላይ በቅድመ መደበኛ ወይም መዋለ ህጻናት ትምህርት ቤት የተጀመረው ግንባታው በቀጣይ እስከ ሁለተኛ ደረጃ ድረስ የመገንባት ውጥን ተይዟል። በጅቡቲ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በተለያዩ ምክንያቶች ለማግኘት የሚቸገሩትን የትምህርት መሰረተ ልማት ለማግኘት የሚያስችለውን መሬት ለለገሰው የጅቡቲ መንግስትም በኢትዮጵያ በኩል ምስጋና ቀርቦለታል። የጅቡቲ መንግስት በተለይ ደግሞ የጅቡቲ ሪፐብሊክ ፕሬዝዳንት ክብር አቶ እስማኤል ኡመር ጊሌ ይህን ሰፊ መሬትና ከተማ መሀል የሆነውን አራት ሄክታር መሬት በነጻ ስለሰጡ ላመሰግናቸው ወዳለሁኝ። ይሄ ቦታ እንደምታቁት ብዙ ቁጥር ያለው ኢትዮጵያኖች በጅቡቲ ይኖራሉ። እነዚህ ኢትዮጵያኖች በጅቡቲ በሚኖሩበት ጊዜ የትምህርት እድል የሚያገኙበት አጋጣሚ የለም። በተለያዩ ምክንያት ማለት ነው፣ በቋንቋ በካሪኩለም ሁለተኛ ደግሞ ኖች ቋሚ ሆኖ እዚህ አይደለም የሚኖሩት ወደ ሀገር ቤት የሚመለሱበት ሁኔታ ስለሆነ ትምርቱ ላይ ያላቸው ድጋፍ እና ያላቸው ሁኔታ ምቹ አይደለም። ይህን በማሰብ ነው ትምህርት ቤቱን ለመገንባት እቅድ ይዘን ስንንቀሳቀስ የነበረው። ካሪኩለሙ በእኛ ሀገር ካሪኩለም ይሆናል። ሲጨርሱ ውጤት ያመጡ ተማሪዎች እኛ ሀገር ዩኒቨርስቲዎች የመንግስት ዩኒቨርሲቲዎች ገብቶ መማር ይችላሉ። ስለዚህ ለዚህ ማህበረሰብ በጣም ወሳኝ ነው። በጅቡቲ ለሚኖሩ ኢትዮጵያውያን የሚገነባው ትምህርት ቤት በዋናነት ለትውልድ ኢትዮጵያውያን በሀገራቸው ካሪኩለምና ቋንቋ እንዲማሩ ከማስቻል ባለፈ ኢትዮጵያውያን በጅቡቲ ቋሚና ለትውልድ ተሻጋሪ ተቋም መገንባት የሚያስችላቸው ነው። የእኛ የኢትዮጵያውያን ትውልደ ኢትዮጵያውያን ዜጎች እዚህ የሚወለዱት እንዲሁም ደግሞ ከኢትዮጵያ በስደት የሚመጡ በርካታ ሕዝብ ስላለ እዚህ ሀገር ላይ እንዲሁም ደግሞ እዚህ ሀገር ለመማርም እድሉ ጠባብ ስለሆነ ይሄንን መልስ የሚመልስ ስለሆነ ኢትዮጵያውያን ትውልደ ኢትዮጵያን እዚህ ያሉት አጠቃላይ ለእኛም አልፎ ተርፎ ለጅቡሻንም የሚጠቅም ስለሆነ በትምህርትም ደግሞ ፍጹም ትስስርነቱ ወንድምነቱ ወንድማማች ህዝቦች እንደመሆናችን የበለጠ የሚያጠናክር ስለሆነ ይህቺ ቀን ስንመለከት ትምህርት ቁልፍ ነገር ነውና ሁለቱን ህዝቦች አንድ የሚያስተሳስር በባህልም በኢኮኖሚም በሁሉ ነገር መስተጋብሩ ሰፊ ነው፣ አንድምታ ማለት እንችላለን። አሁን በጣም በጣም ትልቅ ግንኙነት አላቸው። በጣም ጥሩ ሁኔታ ላይ ናቸው። ኢትዮጵያኖችም ጅቡቲያኖችም በጅቡቲ ያለችው የኢትዮጵያ አምባሲም በጣም እየሰራ ነው። በሁለቱም ትውልድ ላይ በትውልዱም ላይ በእኛም በመጣነው ላይ በጣም ትልቅ ስራ እየሰራ ነው ይሄ ጅቡቲያኖቹ ራሳቸው የሚፈልጉት ነገር ነው። የትምህርት ቤት ግንባታውን ዲዛይን የድሬዳዋ ዩኒቨርሲቲ በነጻ የሰራው ሲሆን የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን እና ሌሎች ተቋማት ደግሞ ከኢትዮጵያ ኤምባሲ በጅቡቲና ከማህበረሰቡ ጋር በትብብር ያስቀጥሉታል። በትምህርት ቤት ግንባታው ትውልድን ከማነጽ ባለፈም የኢትዮጵያና ጅቡቲን የዲፕሎማሲ ግንኙነት ወደ ላቀ ደረጃ ለማሸጋገር የሚረዳ ነው። ዋናው ትውልድ የሚገነባው በእውቀት ነው። እውቀት ያሌለው ትውልድ ነገም ለሀገር ተሸካሚ እዳ ነው የሚሆነው ስለዚህ ይሄንን ትውልድ ለመቀየር ትውልዱ በእውቀት ራሱንም እንዲገነባ ሀገሩንም ለሀገሩም የሚጠበቅበትን አስተዋጽኦ እንዲያደርግ እውቀትን ለማስጨበጥ የምንችልበት ቦታ ነው። ከዛም አልፎ ቀጠናዊ ትስስርንም ያጠናክራል። እኛ ብቻም ሳይሆን ሌሎች ሀገር ዜጎችም በዚህ ተቋም የሚጠቀሙበት ነው። ከዛም አልፎ ባህላችን፣ ቋንቋችን አንድነታችንንም የምናንጸባርቅበት ተቋም ብለን ነው የምናስበው። ታዲያ ለትምህርት ቤት ግንባታ የሚያስፈልገው በርካታ ውጪ በመሆኑ የኢትዮጵያ ኮሚኒቲ እንዲሁም የኢትዮጵያ ኤምባሲ በጅቡቲ የሚገኘው ድጋፍ እንዲደረግለት እንዲሁም በርካቶች ተባብረው ይህንን ትውልድን ማነጽ በሚያስችለው የትምህርት ግንባታ ሂደት ላይ ሁሉም የበኩሉን አስተዋጽኦ እንዲወጣ ጥሪ ይቀርቦበታል። ቦታው በጣም ሰፊ ነው ያሰምነው ነው። ደግሞ ከኬጂ እስከ ሀይ ስኩል ነው ያሰምነው። ወጪ ወደ ስድስት ሚሊየን ዶላር ነው ይፈጃል ተብሎ በባለሙያ የተገመተው። ከኮሚኒቲ የሰበሰብ ነው በጣም ትንሽ ነው። ወደ አስር ፐርሰንት ምናምን አካባቢ ነው ያሰባሰብ። ነው ሌላውን ከተለያዩ አካላት ነው እየጠበቅን ያለ ነው ወይ ደግሞ በእቅድ ይዘ ነው ያለ ነው። በዋናነት በኢትዮጵያ የሚገኙ ባለሀብቶች፣ ትራንስፖርተሮች፣ ላኪዎች፣ አስመጪዎች በጅቡቲ ወደብ ነው አገልግሎቱን እያገኙት እዚህ ያለው ኮሚኒቲ እና እዚህ ያለው ማህበረሰባችን ነው እገዛ የሚያደርገው ይሄ ሀይል ተምሮ ለስራቸውም አጋዥ እንደሚሆን ተስፋ በማድረግ ከነሱ ትልቅ ድጋፍ፣ ትልቅ አስተዋጽኦ እንጠብቃለን።